አብዛኞቻችን ኢድን ፕሮፌሽናል ደረጃ ላይ ያለን ሰዎች እንኳን በአደባባይ ከመናገር ጭንቀት ጋር እንታገላለን። ሰዎች በአደባባይ መናገርን የሚፈሩበትን ምክንያት ሲያስቀምጡ የአብዛኞቹ ምላሽ ተመሳሳይ ነው። ይህም መታየት አልፈልግም፣ የሰዎች ዓይን እንድመለከተኝ አልፈልግም ወይንም የትኩረት ማዕከል መሆን አልፈልግም የሚሉትን ምክንያቶች ያቀርባሉ። ይህም ለምን እንደሆነ ለመረዳት ወደ ቅድመ ታሪክ መመለስ ይኖርብናል። በተለያዩ ዘመናት ሰዎች እነሱን የሚመለከቱ አይኖችን እንደ ሕልውና ስጋት አርገው ይመለከቱ ነበር። እነዚያን አይኖች ልክ እንደ አዳኞች ነው የሚያዩት። ለዚያ ቅድመ ታሪክ እውነታ ምላሽ ለመስጠት ለአደጋ ምላሽ እንድንሰጥ የምረዳን አሚግደላ የተሰኘው የአንጎላችን ክፍል ምላሽ መስጠቱን ቀጠለ። በዚህም የፋይት ወይም ፍላይት ሪስፖንሳችን ሲቀሰቀስ ከፍተኛ ጭንቀትና ፍርሃት ይሰማናል። ይህ በአደባባይ የመናገር ፍርሃት ጋር ምን አገናኘው ካላችሁ መጥፎ ዜናው ይህ ነው። አንጎላችን ያንን ጥንታዊ የመታየት ፍርሃትን በአደባባይ ንግግር ላይ አስተላልፏል። በሌላ ቃል በአደባባይ የመናገር ጭንቀት በዲኤንኤያችን ውስጥ ነው ማለት ነው። በዚህም ምክንያት በአደባባይ ስናገር ተመልካቹን ወይንም አድማጮቹን ልክ እንደ አዳኝ እንመዘግባለን። ሰዎች በአደባባይ ስናገሩ ሰውነታቸው ምላሽ የሚሰጥበት መንገድ ልክ በአደጋ ጊዜ ምላሽ ከሚሰጥበት መንገድ ጋር ይመሳሰላል። ይህም እንደ የትንፋሽ ማጠር፣ የፊት መቅላት፣ መንቀጥቀጥ እና የመሳሰሉት ናቸው። ስለዚህ ዛሬ በአደባባይ ለመናገር ስነሳና የተመልካቹ ወይም የአድማጩ አይን በእኛ ላይ ሲያርፍ አእምሯችን ጥቃት ስር እንዳለ ይነግረናል። በዚህም ምክንያት ራሳችንን ለመከላከል ወይም ፕሮቴክት ለማድረግ የሚያስፈልገውን ነገር ሁሉ እናደርጋለን። በእኛና በተመልካቹ መሃል ኬላ እንሰራለን። እነዚህ ኬላዎች ምን ይመስላሉ ስንል ከአድማጮቻችን ጋር የአይን ግንኙነት ከማድረግ ይልቅ ወደ ስላይዳችን ብቻ የመመልከት ወይም መሬት መሬት ማየት ናቸው። ይህን ስናደርግ በፊታችን ያሉን ሰዎች ችላ ብለናቸዋል ማለት ነው። ብዙ ልምድ ያላቸው ሰዎች እንኳን ይህንን በማድረግ ራሳቸውን ከተመልካቹ የሚያርኩበትን መንገድ ይፈልጋሉ። ምክንያቱም ፕሮግራምድ የተደረግንበት መንገድ ስለሆነ ነው። እንደ መታደል ሆኖ ለዚህ በአደባባይ የመናገር ጭንቀት መፍትሄ ተቀምጠዋል። ይህም በልግስና መንፈስ መናገር ነው። ይህ ማለት ትኩረታችንን ከኛ ላይ አንስተን ወደ ተመልካቾቻችን ወይም ወደ አድማጮቻችን ትኩረት ማድረግ ነው። ሰዎች ስለ እኔ ምን ያስቡ ይሁን የሚለውን ትተን እንዴት በእኔ ፊት ያሉትን ሰዎች ልርዳ፣ እንዴት ልምዴንና እውቀቴን ላካፊላቸው፣ እንዴት ችግራቸውን ልፍታ የሚሉት ላይ ትኩረት ማድረግ ነው። በእንዲህ ዐይነት የልግስና ሐሳብ ውስጥ ስንገባ በቀጥታ ትኩረታችንን ከእኛ አንስተን አድማጩን ወደ መርዳት እናተኩራለን። ስለዚህ እኔ በአደባባይ የሚናገርበት ምክንያት የማስተላልፈጇ ጠቃሚ መልእክት ስላለኝ ነው፣ የሌሎችን ችግር የሚፈታ ሐሳብ ስላለኝ ነው የምል ስሜት ውስጥ እንገባለን ማለት ነው። በዚህም በልግስና መንፈስ ጆስት ስንሆን ከሚሰማን ጭንቀት እንላቀቃለን። አሚግደላ እንደ ፍርሃት እና ደስታ ያሉ ስሜቶችን ፕሮሰስ የሚያደርግ የአንጎላችን ክፍል ነው። አሚግደላን የሚናረጋጋበት ቁልፉ መንገድ ትኩረታችንን ከእኛ ላይ አንስተን አድማጩ ላይ በማተኮር ነው። ጥናቶች እንደሚያሳዩት ለሰዎች ደግና ለጋስ መሆን የአሚግደላ አክቲቪቲን በመቀነስ የመረጋጋት እና ከጭንቀት ነጻ የመሆን ስሜት እንዲሰማን ያደርጋል። ስለዚህ በአደባባይ የመናገር ጭንቀትን ወይም ፓብሊክ ስፒኪንግ አንዛይቲን ለማሸነፍ እነዚህን ሦስት መንገዶች ይከተሉ። የመጀመሪያው ለንግራችሁ በምትዘጋጁበት ጊዜ ስለ አድማጮቻችሁ በማሰብ ጀምሩ። ንግግራችሁን ከመጀመራችሁ በፊት እነዚህን ጥያቄዎች ራሳችሁን ጠይቁ። አድማጮቼ እነማን ናቸው? እዚህ ቦታ ለምን ተገኙ? ፍላጎታቸው ምንድን ነው? ለእነዚህ ጥያቄዎች ግልጽ የሆነ መልስ መስጠታችሁን ልበሉ። ለእነዚህ ጥያቄዎች ትክክለኛ መልስ ካስቀመጣችሁ በኋላ የሚታደርጉት ንግግር የአድማጮቻችሁን ፍላጎት መሰረት ያደረገ ይሆናል ማለት ነው። ሁለተኛው መንገድ ከመናገራችሁ በፊት አእምሮአችሁን አተኩሩ። ልክ በአደባባይ ለመናገር ስትነሱ በጣም ከፊተኛ ጭንቀት ይሰማቸዋል። ይህ ጊዜ አእምሮአችሁ ሁሉም አድማጮች እናንተ ላይ አስተያየት እየሰጠ እንዳለ የሚነግራችሁ ሰዓት ነው። እናንተም በዚህ ጊዜ ነው እምሮአችሁን ማተኮር ያለባችሁ። ታዲያ በዚህ ጊዜ እናንተ የምታደርጉት ንግግር ወይም የምታቀርቡት ፕሬዘንቴሽን ስለ እናንተ እንዳልሆነ ወይም አድማጩን ለመርዳት እንደሆነ እምሮአችሁን ማስታወስ ይኖርባቸዋል። ሶስተኛው መንገድ በምትናገሩበት ጊዜ የአይን ግንኙነት አድርጉ። በአደባባይ በምናገርበት ጊዜ ከሚንፈጽማቸው ስህተቶች አንዱ ሁሉም ሰዎች በአንድ ጊዜ ለማየት መሞከር ነው። በዚህ ሂደትም ከአድማቾቻችን ጋር ምንም ግንኙነት ሳናደርግ ንግራችንን እንጨርሳለን። ነገር ግን ልብ ብለን ካየን እያንዳንዱ አድማች በግሉ ሆኖ ነው የሚያዳምጠን። ስለዚህ በአይን ግንኙነት ወቅት ሁሉም ሰዎች በአንድ ጊዜ ለማየት ከመሞከር ይልቅ እይታችንን በአንድ ሰው ላይ ማድረግ ይኖርብናል ማለት ነው። የአይን ግንኙነታችንን በአንድ ግለሰብ ላይ ስናደርግ ልክ ከአንድ ሰው ጋር እያወራን እንዳለን ያህል ስሜት ይሰማናል። ይህ ደግሞ ለሕዝብ ሳይሆን ለግለሰብ እየተናገርን እንዳላን ነው የሚሰማን። የሰዎች አይንች ውስጥ ማየት ለሚያስፈራችሁ ይህን ማድረግ ትችላላችሁ። በቀጥታ የግለሰቡ አይንች ውስጥ በማየት ፈንታ እይታችሁን በግለሰቡ አይኖች መሃል ማድረግ ትችላላችሁ። ስለዚህ በአደባባይ በምንናገርበት ጊዜ ከእያንዳንዱ ግለሰብ ጋር ነው የአይን ግንኙነት የምናደርገው እንጂ ሁሉም ሰዎች በአንድ ጊዜ ለማየት አንታገልም ማለት ነው። እነዚህም ሦስቱም መንገዶች ደጋግሞ በመለማመድ እና በመተግበር በአደባባይ የመናገር ፍርሃታችንን ማሸነፍ እንችላለን። ስለተከታተላችሁን እናመሰግናለን።